የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀስላሴ ዛሬ የተናገሩት ዋነኛ ጉዳይ አለ። በምን ዙሪያ ነው? እስኪ በዋናነት የምን የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል ብሏል። የኢትዮጵያ የባህር በር የማግኘት ጥያቄ አስተማማኝ ደረጃ ላይ ደርሷል ስሉ የፌድሬ ፕሬዝዳንት አምባሳደር ታዬ አጽቀስላሴ ተናገሩ። ስድስተኛ የፌድሬ የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት እየተካሄደ ነው። ንግግር ያደረጉት ፕሬዝዳንት ታዬ አጽቀስላሴ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሻገረበት ነው ብለዋል። የባህር በር ፊታዊ ተጠቃሚነታችንን አለም ያቀፈ እውቅና ያገኝበት ነው ሲሉ ገልጸዋል። ኢትዮጵያ ሀገራችንን በድንበር ተሻጋሪ ሀብት ፊታዊ ተጠቃሚነትን ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉ ጠቁመዋል። ብዙዎች እንግዲህ በዚህ ዙሪያ በዋናነት ኢትዮ ኤርትራ ወደ ግጭትና ወደ ጦርነት ሊያመሩ ይችላል የሚል ስጋታቸውን እያስቀመጡ እንደሆነ ጀምረም ነው። በዋናነት እንግዲህ በትግራይ ክልል አካባቢ በጦርነት የደቀቀ ስፍራ ስለሆነ ምናልባትም የትግራይ አንዳንድ ተቀናቃኝ ወይም የህወሀት ደጋፊ ኃይሎች ምንም ብመጡም እንደማይችሉም ነው እንደማለት ነው አንዳንዶቹ ፖለቲካ ተንታኞች እየገለጹ ያሉት በራሳቸው አመለካከት ማለትም ነው። ትናንትና ከዚህ ጋር ተያይዞ በርካታ ቁጥር ያላቸውን ደግሞ የህወሀት አመራሮች ጀነራል ታደሰ ወረዴ የጊዜያዊ የትግራይ ክልል መስተዳድር የሆኑት ማስመረቃቸውን ይፋ አድርጎ ነበር። ነገሮቹ ወደ የት እያመሩ ናቸው? በሰላማዊ መንገድ የጠናቀቁን የበርካቶቹ ጥያቄዎች ናቸው። ሚኬታ ቦኑን ሰብስክራይብ ማድረግ ቤተሰብ ነው።